ሰላም ጤና ይስጥልን። ውድ የችጄን ቤተሰቦች የአክብሮት ሰላምታችን በያላችሁበት ድረስ እነሆ፣ የዕለቱን መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን አስተዋውቃችሁ፣ ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት የአየር ድብደባ ፈጸመች። ድምፃዊ አስገኘው አሽኮ ከሰሞኑን በማህበራዊ ገጹ ላይ ባጋራው ጽሁፍ ሳቢያ የኢትዮጵያ የሕግ ባለሙያ ሴቶች ማኅበር በህግ ተጠያቂ እንዲሆን እየሰራ ነው አሉ። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በነጩ ቤተ መንግስት ከፕሬዚዳንት ዶናልድ ትራምፕ ጋር ተወያዩ። ከግማሽ በላይ የሚሆኑ የሞባይል ስልኮች ጊዜያቸው ያለፈባቸው ኦፕሬቲንግ ሲስተሞች መጠቀማቸው ለከፍተኛ የሳይበር ጥቃት ተጋላጭ እንዳደረጋቸው አንድ ጥናት አመላከተ። በማይናማር ከሚገኙ የሳይበር ወንጀል ካምፖች ወጥተው በሀገሪቱ ታጣቂ እጅ ካሉ ኢትዮጵያውያን ውስጥ 41 ያህሉ ወደ ታይላንድ ተሻገሩ። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን ከምጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጂኤን ዕለታዊ የመረጃ መርሃ ግብራችን እነሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎችን ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ድምፃዊ አስገኘው አሽኮ ወይም አስጌ ደንደሾ ከሰሞኑን በማህበራዊ ገጹ ላይ ባጋራው ጽሁፍ ሳቢያ የኢትዮጵያ የሕግ ባለሙያው ሴቶች ማህበር በሕግ ተጠያቂ እንዲሆን እየሰራን ነው አሉ። ማህበሩ ትላንት ባወጣው መግለጫ በኢትዮጵያ የሴቶችና የሴት ህጻናት ጥቃት እየጨመረ አይነቱም፣ እየተቀያየረ አፈጻጸሙም እየረቀቀ የመጣት አሳሳቢ ስጋት ነው። ይህን ለመከላከል የሚመለከታቸው አካላት እንዲሁም መላው ህብረተሰብ የራሱን አስተዋጽኦ ማድረግ እንዳለበትም ነው። አብዛኛው የማህበረሰብ ክፍል አንዳንድ ግለሰቦች ስለ ሴቶች የሚሰጡት አስተያየቶች ጥቃትን ለማባባስ ጉልህ ሚና አላቸው። ከዚህ ጋር ተያይዞም ሰሞኑን በታዋቂው ግለሰብ ድምፃዊ አስገኘው አሽኮ ሴቶችን በተመለከተ በማህበራዊ ሚዲያ ላይ የተደረገው ንግግር ነበር። ንግግሩ ሴቶችን በጠቅላላው በመፈረጅ የስነ ልቦና ጥቃት እንዲደርስባቸው ያደረገና ብዙ ሴቶችንም ያስቆጣ ይዘት ያለው ነገር ተናግሯል። በሌላ በኩል ደግሞ ጉዳዩን ብዙ ሰዎች እንዲቀባበሉትና የበለጠ ሴቶች ላይ እንዲዘባበቱም ያነሳሳ ጭምር ሆኗል። ድምፃዊው ሴቶች ላይ የጥላቻ ዘመቻ እንዲከፈት በማድረግ ማኅበራችን እጅግ ያዘነ መሆኑን ለመግለጽ ይወዳል ብሏል መግለጫው። ድምፃዊው በንግግሩ በፍቅር ያበደች ሴት ካሳየኸኝ የማይሞት ሰው አሳያለሁ በማለት ሴቶችን ሁሉ በአንድ በመፈረጅ በአጠቃላይ የሴቶችን ስብዕና የሚነካ ነገር ሰንዝሯል። ሴቶች በህገ መንግስቱ ክብራቸው ተጠብቀው የመኖር መብትን የጣሰ አስተያየት ሰጥቷል። ይህ ንግግሩም በሀገራችን የጥላቻ ንግግርና የሀሰተኛ መረጃ ስርጭት ለመከላከልና ለመቆጣጠር የወጣ አዋጅ ቁጥር 1185 ህዝባር 2012 አንቀጽ 2 ንዑስ አንቀጽ 2 ና 4 ና 7ን የጣሰ የወንጀል ተጠያቂነትን የሚያመጣ ተግባር ነው። በመሆኑም የሴቶች ማህበሩ ግለሰቡ በህግ እንዲጠየቅ የሚሰራ መሆኑንም ገልጿል። ድርጊቱን አጥብቀን እናውግዛለን ብሎ፣ ዛሬ ላይ ያለ ተጠያቂነት የምታልፍ አንዲት ጥላቻ ነገ ላይ በሴቶች ላይ ለሚፈጸም ከባድ ዘመቻ በር ከፋሽ ናት ብሏል መግለጫው። ስለዚህ ይህንን ንግግር የምታሰራጩ የማህበራዊ ሚዲያዎችም ይህንን ከማድረግ እንድትቆጠቡ እናሳስባለን። በሴቶች ላይ የሚፈጸም ጥቃትን ለመከላከል የሁሉም የህብረተሰብ ክፍል ኃላፊነት ነው በማለት በመግለጫው አመላክተዋል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በነጩ ቤተ መንግስት ከፕሬዚዳንት ዶናልድ ትራምፕ ጋር ተወያዩ። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ዋይት ሀውስ ደርሰዋል። ከአሜሪካው ፕሬዚዳንት ጋር ውይይት እያደረጉ ሲሆን ካርኒ በነጩ ቤተ መንግስት እንደደረሱ ባደረጉት ንግግርም ትራምፕን አወድሰዋል። ድንበሮችን በመጠበቅ የፍንታኒል ፍሰትን ለማስቆም በመስራትና ለአሜሪካውያን ሰራተኞች ቅድሚያ በመስጠትህ አድንቀሃለሁ። አንተ የለውጥ ፕሬዚዳንት ነ ሲሉም አወድሰዋል። ካርኒ አሜሪካና ካናዳ በጋራ መስራት እንዳለባቸው ገልጸው ታሪክ እንደሚያሳየው አብረን ስንሰራ የበለጠ ጠንካራ ነን ሲሉም ገልጸዋል። የካናዳው ጠቅላይ ሚኒስትር ሁለቱ ሀገራት በጋራ መስራት ያለባቸው ብዙ ጉዳዮች እንዳሉባቸው ጠቅሰው የጋራ የትብብር መስኮችን ማግኘት አስፈላጊ ነውም ብለዋል። ትራምፕ በዚህ ወቅት ለካናዳውያን ትልቅ ክብር እንዳላቸው ተናግረው የእናታቸው ቤተሰብ አባላት እዛ ይኖሩ እንደነበር ገልጸው፣ ካናዳ በጣም ልዩ ቦታ ናት የሚሉት ፕሬዚዳንቱ ካናዳን የአሜሪካ ሃምሳ አንደኛ ግዛት ለማድረግ በወሰዱት አቋም ላይ ግን እንደሚጸኑ ገልጿል። ካርኒ በበኩላቸው አንዳንድ ቦታዎች በጭራሽ አይሸጡም ሲሉም መልሷል። ከግማሽ በላይ የሚሆኑ የሞባይል ስልኮች ጊዜያቸው ያለፈባቸው ኦፕሬቲንግ ሲስተሞችን መጠቀማቸው ለከፍተኛ የሳይበር ጥቃት ተጋላጭ እንዳደረጋቸው አንድ ጥናት አመላከተ። ጥናቱን ይፋ ያደረገው በአሜሪካ የሚገኘውና በሞባይል ስልኮች ደህንነት ላይ የተሰማራው የዚፒሪየም የተባለ ኩባንያ ነው። ተቋሙ ይፋ ባደረገው የ2025 ዓለም አቀፍ የሞባይል ስጋት ጥናት ሪፖርት መሰረት በሞባይል ስልኮች ላይ ያነጣጠሩ ጥቃቶች መጨመራቸውንና የአፕሊኬሽኖች ተጋላጭነት መበራከቱን አስታውቋል። በተለይ በአጭር የጽሁፍ መ ፕሮጀክቶች አማካኝነት የሚፈጸሙ የማስገር ጥቃቶች በከፍተኛ ሁኔታ ቁጥር መጨመሩን የጠቀሰው ሪፖርቱ ከአጠቃላይ በሞባይል ስልኮች ከሚፈጸሙ የማስገር ጥቃቶች 69.3 በመቶ እንደሚሸፍንም ተገልጿል። ከአጠቃላይ የሞባይል ስልኮች መካከል 25 በመቶ የሚሆኑት የቅርብ ጊዜያትን የኦፕሬቲንግ ሲስተም ማዘመን እንደማይችሉ የጠቀሰው ሪፖርቱ ከ60 በመቶ በላይ የሚሆኑ የአይፎን ኦፕሬቲንግ ሲስተሞች አፕሊኬሽኖች እንዲሁም 34 በመቶ የአንድሮይድ አፕሊኬሽኖች መሰረታዊ የኮድ መጠበቂያ ስርዓት እንደሌላቸውም ጠቁሟል። ምንም እንኳን በሞባይል ስልኮች ከሚፈጠረው ስጋት ጋር በተያያዘ ከጊዜ ወደ ጊዜ ግንዛቤ የጨመረ ቢመጣም አሁንም ቢሆን የሞባይል መተግበሪያዎች ደህንነት ጉዳይ አሳሳቢ ሆኖ መቀጠሉንም ጥናቱ አመላክቷል። በተለይ ከአፕ ስቶርና ከፕሌይ ስቶር ውጪ የሚወርዱ መተግበሪያዎች ግለሰቦችንና ተቋማትን ለጥቃት እያጋለጡ መሆናቸውን ጠቅሷል። ተቋማትና ግለሰቦች የጥቃት ተጋላጭነትን ለመቀነስ የሞባይል ስጋትን መለየት የሚያስችል አማራጮችን መጠቀም፣ እንዲሁም መደበኛ የሶፍትዌር ዝመናዎችን መተግበርና ክፍተቶችን መሙላት መሰረታዊ ጉዳይ መሆኑን የ2025 የሞባይል ደህንነት ጥናት አመላክቷል። በማይናማር ከሚገኙ የሳይበር ወንጀል ካምፖች ወጥተው በሀገሪቱ ታጣቂ እጅ ካሉ ኢትዮጵያውያን ውስጥ 41 ያህሉ ወደ ታይላንድ ተሻገሩ። አሁንም በታጣቂ እጅ ከሚገኙ ከ700 በላይ ኢትዮጵያውያን ውስጥ 300 ያህሉ በሁለት ሳምንታት ውስጥ ወደ ሀገራቸው ይመለሳሉ ተብሎ እንደሚጠበቅ በታይላንድ የሚገኙ ምንጮች ለቢቢሲ ተናግረዋል። በደቡብ ምስራቅ ኤስያዋ ማይናማር በሚገኙ የማጭበርበር ወንጀል ካምፖች ታግተው የነበሩ ኢትዮጵያውያን ከማዕከላቱ በመውጣት በታጣቂዎች እጅ የገቡት ባለፈው የካቲት 2017 ዓ.ም ም ነበር። ዲሞክራቲክ ካረን ቤንቮለንት አርሚ እና ቦርደር ጋርድ ፎርስ በተባሉ ሁለት የተለያዩ ታጣቂዎች እጅ የሚገኙት ኢትዮጵያውያን በተጠለሉባቸው ካምፖች ውስጥ አስቸጋሪ ሁኔታ ውስጥ እያሳለፉ ነው። ተጎጂዎቹ የካቲት ላይ ከካምፖቹ ወጥተው በታጣቂዎች እጅ ከገቡት የአፍሪካና የተለያዩ ሀገራት ዜጎች ውስጥ ወደ ሀገራቸው መመለስ ያልቻሉት ኢትዮጵያውያን ብቻ መሆናቸውን በመጥቀስ ተማጽኗቸውን ሲያቀርቡም ነበር። ኢትዮጵያውያኑ ከማይናማር ወደ ሀገራቸው ለመመለስ በመጀመሪያም ጎረቤት ወደ ሆነችው ታይላንድ መሻገር ነበረባቸው። በዚህ ምክንያት ተጎጂዎቹ ወደ ሀገራቸው የመመለስ ተግባር የማይናማር፣ የታይላንድና የኢትዮጵያ መንግስትን ቅንጅት የሚጠይቅ ነው። የሶስቱ ሀገራት ትብብር የሚጠይቀው ይህ ተግባር በማይናማር በተፈጠረ የመሬት መንቀጥቀጥ ምክንያት መጓቶቱን ቢቢሲ ያነጋገራቸው በታይላንድ የሚገኙ መንግስታዊ ያልሆኑ ድርጅቶች ምንጮች ገልጸዋል። በተያዘውና በሚቀጥለው ሳምንት ውስጥም የሚመለሱት አውሮፕላን ትኬት ያላቸው ኢትዮጵያውያን ናቸው። 300 ገደማ ኢትዮጵያውያን ጊዜ ያለፈበት ቢሆንም የመመለሻ ትኬት እንዳላቸው የሚናገሩት ምንጮቹ ኢትዮጵያ አየር መንገድ በተጓዦቹ ላይ ይጣል የነበረውን ቅጣት ለማስቀረት መስማማቱንም ጠቅሰዋል። የኢትዮጵያ መንግስት ደግሞ ተጎጂዎቹን ከማይናማር ተነስተው ወደ ታይላንድ በመሻገር ዋና ከተማ ባንኮክ ድረስ የሚጓዙበትን የአውቶቡስ ወጪ እየሸፈነ መሆኑ ተገልጿል። ከማይናማር ወደ ታይላንድ ባንኮክ ከተማ ለሚደረገው የአንድ ሰው ጉዞ 35000 የታይላንድ ገንዘብ ወይንም 1100 ገደማ የአሜሪካ ዶላር ያስፈልጋል። በዚሁ አሰራር መሰረትም የመጀመሪያዎች 41 ኢትዮጵያውያን ተጎጂዎች ትላንት ማክሰኞ ሚያዝያ 28 2017 ዓ.ም ከማይናማር ወደ ታይላንድ መሻገራቸውን ምንጮችና የቤተሰብ ኮሚቴ ለቢቢሲ አረጋግጧል። ሶስት ሴቶችና 37 ወንዶችን የያዘው የመጀመሪያው ቡድን ወደ ታይላንድ ዋና ከተማ ባንኮክ እየተጓዘ እንደሚገኝና ዛሬ ወደ ኢትዮጵያ እንደሚበርም ምንጮች ተናግሯል። ሰማንያ ተጎጂዎችን የሚይዘው ሁለተኛው ቡድን በመጪው ሐሙስ ሙስ እንደሚበርም ተገልጿል። ትኬት ያላቸው ኢትዮጵያውያንን ወደ አገር ቤት የመመለስ ተግባር በሚቀጥለው ሳምንት ይጠናቀቃል ተብሎ እንደሚጠበቅም ቢቢሲ ገልጿል። በቴክሳስ ደቡባዊ ጫፍ የሚገኘው የኤለን መስክ ስፔስ ኤክስ ኩባንያ ስታርቤዝ የተባለ ራሱን የቻለ ከተማ ሊሆን ነው ተብሏል። ኩባንያውን እንደ ከተማ በይፋ ለማደራጀት በተሰጠው የውሳኔ ድምፅ ከተሳተፉ 283 የአካባቢው መራጮች መካከል አብላጫው የኩባንያው ሰራተኞች እንደሆኑ ይታመናል። የካሜሮን ካውንቲ ምርጫ ዲፓርትመንት ባወጣ ውጤት መሰረት 212 መራጮች የከተማ ምስረታውን ሲደግፉ፣ ስድስት መራጮች ደግሞ ተቃውሞታል። በተጨማሪም ስፔስ ሊክስ በአጠቃላይ ለስራው ከአካባቢው ባለሥልጣናት ሰፊ ድጋፍ አግኝቷል ነው የተባለው። እንዲያም ሆኖ መስክ ይፋዊ የኩባንያ ከተማ ለመፍጠር ማቀዱ በአንዳንዶች ዘንድ ስጋት መፍጠሩ አልቀረም። ተቺዎች መስክ የባህር ዳርቻንና ፓርክን መዝጋትን ጨምሮ ትልቅ ኃይል ሊያገኝ ይችላልም እያሉ ነው። በቴክሳስ ደቡባዊ ጫፍ በሜክሲኮ ድንበር አቅራቢያ የሚገኘው ስታርቤዝ የ39 ካሬ ኪሎ ሜትር ስፋት ያለው ነው ሕንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት የአየር ድብደባ ፈጸመች። በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት በአገር ውስጥ ጎብኚዎች ላይ ጥቃት ከተሰነዘረ ከሁለት ሳምንት በኋላ ሕንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው የካሽሚር ግዛት ላይ ተከታታይ ጥቃቶችን ሰነዘረች። ሕንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ዘጠኝ የተለያዩ ቦታዎች ላይ የሚሳኤል ጥቃት መሰንዘሯን አስታውቃለች። የፓኪስታን መከላከያ ኃይል በበኩሉ ሦስት ቦታዎች ላይ ጥቃት መፈጸሙን ገልጾ ስምንት ሰላማዊ ዜጎችም መገደላቸውን አስታውቋል። የአገሪቱ ውጭ ጉዳይ ሚኒስትር በበኩሉ ስምንት ሰላማዊ ዜጎች መሞታቸውን አረጋግጦ ሰላሳ አምስት ሰዎች ደግሞ ጉዳት ደርሶባቸዋል ብሏል። የህንድ መከላከያ ሚኒስተር ጥቃቱን ኦፕሬሽን ሲንዶር ሲል የጠራው ሲሆን ይህ ዘመቻ ሚያዝያ 14 ቀን 2017 ዓ ም 22 ህንዳውያንና አንድ ኔፓላዊ የገደሉትን ተጠያቂ ለማድረግ የተካሄደ መሆኑን ገልጿል። ፓኪስታን ህንዳውያን ጎብኚዎችን በቀጠፈው ጥቃት ላይ ምንም አይነት ተሳትፎ እንደሌላት ገልጻ የህንድ የሚሳይል ጥቃት ምንም ትንኮሳ ሳይደረግ የተፈጸመ መሆኑን ገልጻለች። ጠቅላይ ሚኒስትር ሼባዝ ሸሪፍ ይህ አጸያፊ ትንኮሳ ምላሽ ሳይሰጠው የሚታለፍ አይደለም ብለዋል። ህንድ ረቡዕ ማለዳ በዘጠኝ የተለያዩ ስፍራዎች በፓኪስታን የሚተዳደረውን ካሽሚርና ፓኪስታንን ኢላማ በማድረግ ጥቃት መፈጸሟን ተናግራለች። ዴልሂ ኢላማ ያደረገቻቸው ስፍራዎች የሽብርተኛ መሰረተ ልማቶች ናቸው ያለች ሲሆን ጥቃት የተፈጸመባቸው ስፍራዎች የታቀደባቸውና ኢላማ የተደረገባቸው መሆናቸውን ማስታወቃለች። ህንድ ምንም የፓኪስታን ወታደራዊ ተቋማትና ለመምታቷን ገልጻ የተፈጸሙት ጥቃቶች ኢላማ የተደረገባቸው በአግባቡ የተሰሉና በተፈጥሯቸው ወደ ሌላ ግጭት የማያስፋፉ መሆናቸውን አብራርታለች። ፓኪስታን በበኩሏ ሶስት የተለያዩ ስፍራዎች ላይ ጥቃት መድረሱን ተናግራለች። የፓኪስታን መከላከያ ሚኒስትር ኸዋጃ አሲፍ ለጂኦ ቲቪ በሰጡት ቃለ ምልልስ በጥቃቱ የሰላማዊ ዜጎች መኖሪያ አካባቢ መመታቱን ተናግረው ህንድ ኢላማ የተደረጉ የሽብርተኞች ካምፖች ናቸው የምትለው ሐሰት ነው ብለዋል። የፓኪስታን መከላከያ ሚኒስቴር ቃል አቀባይ ለቢቢሲ እንደተናገሩት በጥቃቱ ሁለት ህጻናትን ጨምሮ ሰባት ሰዎች መሞታቸውን ተናግረዋል። ሮይተርስ የዜና ወኪል እንደዘገበው የፓኪስታን መከላከያ ቃል አቀባይ አምስት የህንድ ተዋጊ ጄቶችና ሰው አልባ አውሮፕላኖችን መትተው መጣላቸውን ተናግረዋል። ዘንድ በጉዳዩ ላይ እስካሁን ድረስ ይፋዊ ምላሽ አልሰጠችም። ሚያዝያ 14 በተፈጸመውና የ26 ሰዎችን ህይወት ከቀጠፈው ጥቃት የተረፉ ሰዎች ግድያው ህንዲዎችን በመለየት የተፈጸመ መሆኑን ተናግረዋል። ጥቃቱ ከሁለት አስርተ ዓመታት ወዲህ የተፈጸመና በርካታ ሕንዳውያን የተገደሉበት ነው። ጠቅላይ ሚኒስትር ናሬንድሪ ሞዲ ተጠርጣሪዎቹን እስከ ምድር ጥግ ድረስ ተጉዘን እናድናቸዋለን ሲሉም ዝተዋል። አክለውም ግድያውን የፈጸሙት ደግሞ ከሚገምቱት በላይ ቅጣት ይደርስባቸዋልም ብለዋል። ይሁን እንጂ ህንድ ጥቃቱን የፈጸመው ቡድን የትኛው እንደሆነ በይፋ ያልተናገረ ሲሆን እስካሁን ድረስ ከጥቃቱ ጀርባ ያለው ማን እንደሆነ ግልጽ አልሆነም። የአንድ ፖሊስ ግን ከአራቱ ጥቃት ፈጻሚዎች ሁለቱ ፓኪስታናውያን መሆናቸውን ገልጸዋል። የህንድ መንግስት በፓኪስታን የሚደገፉ አማጽያንን ተጠያቂ ቢያደርግም፣ ኢስላማባድ ግን ውንጀላውን ውድቅ አድርጋለች። ህንድና ፓኪስታን የካሽሚር ግዛትን ይገባኛል ቢሉም፣ ሁለቱም ሀገራት ነጻነታቸውን ካገኙ ጊዜ ጀምሮ ግዛቲቱን በከፊል ብቻ ያስተዳድራሉ። ሁለቱ ሀገራት ሁለት ጊዜ በይገባኛል የተነሳ ጦር ተማዘዋል። ከቅርብ ጊዜ ወዲህ ግን በአማጺ የሚፈጸሙ ጥቃቶች ብቻ ሁለቱን አገራት ወደ ፍጥጫ አምጥቷቸዋል ሲል ቢቢሲ ዘግቧል። የአርባ ምንጭ ዩኒቨርሲቲ ተማሪው ዶርም ውስጥ መገደሉን ተማሪዎች ገለጹ። ዩኒቨርሲቲው ጥቃት አራሹ ተማሪ እንደሆነና በቁጥጥር ስር እንደዋለም አሳውቋል። ለቲክቫህ ኢትዮጵያ ቃላቸውን የሰጡት የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች በጫሞ ካምፓስ ትላንት ጠዋት ላይ ብሎክ ዘጠኝ ወንዶች ዶርም ውስጥ አንድ ተማሪ በጩቤት ወጋግቶ በአሰቃቂ ሁኔታ መገደሉን ገልጸዋል። ተማሪዎቹ እዚህ ካምፓስ ውስጥ መወጋት የተለመደ ከሆነ ሰነባብተዋል ያሉ ሲሆን ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲል መሸፋፈን ትቶ ለተማሪዎች ደህንነት ዋስትና እንዲሰጥም አሳስበዋል። ተማሪዎች ባለው ነገር ስጋት ላይ እንደወደቁና መፍትሄ እንዲሰጣቸው ደህንነታቸውን በአስተማማኝ ሁኔታ እንዲረጋገጥም ጠይቀዋል። የአርባ ምንጭ ዩኒቨርሲቲም የተማሪውን ግድያ አረጋግጦ የሐዘን መግለጫ አውጥቷል። የዩኒቨርሲቲው የስነ ትምህርትና የስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነው ናትናኤል ጸጉ አሰፋ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት በትላንትና ሁለት ሚያዝያ 28 ቀን 2017 ዓ ም ከፍተኛ ጉዳት ደርሶበታል ብሎ ነበር። ህይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ማምሻውን 12 ሰዓት ከ30 ላይ ህይወቱ አልፏል ሲል ገልጿል። ጥቃቱንም ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገ እንደሚገኝ ገልጾ የህግ ሂደቱን በመከታተል ውሳኔውን ተከትሎ በአጭር ጊዜ ለህዝብ ይፋ እንደሚያደርግም ቃል ገብቷል። ውድ የኤችጄን ቤተሰቦች ለሰዓቱ ያዘንላችሁ መረጃዎች እኝን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።